ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ዶወትሮ ሁሉ የአክብሮት ሰላምታችንን እያቀረብን ከናሁ ቴሌቪዥን የዕለተ ማክሰኞ መስከረም 22/2018 ዓመተ ምህረት የሀገር ቤትና የባህር ማዶ ዕለታዊ ስፖርታዊ መረጃችንን ከአሁኑ ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የተለያዩ መረጃዎችን ይዘናል። መረጃዎችን ወደናንተ በማድረስ ገዛ ሄንዱላ ቆይታ አድርጋለሁ። የካሜራ ባለሙያዎቻችን ደግሞ ኦፕሳ ሱራና ዘካራ ሳይሉ ከኛ ጋራ ቆይታ የሚያደርጉ ነው የሚሆነው ምርጫቸው አድርጋችሁ ስለምትከታተሉ እናመሰግናለን። አብራችኑ ነው ወደ ቀዳሚ የሀገር ቤት ስፖርታዊ ዜናችን ስናልፍ ታዳጊዎችን የእግር ኳስ ውድድር እናገኛለን። በኢትዮጵያ እግር ኳስ ፌዴሬሽን በበላይነት ከሚተዳደሩ የእድሜ እርከን ውድድሮች መካከል የኢትዮጵያ ከ17 ዓመት በታች ሻምፒዮና በሐዋሳ ከተማ በመከናወን ላይ ይገኛል። ወሳኝ ምህራፍ ላይም ደርሷል። በርከት ያሉ ክለቦች በዚህ የውድድር መድረክ ላይ ጨዋታዎቻቸውን ሲያደርጉ ነበረ። ትላንት ደግሞ የሩብ ፍጻሜ ጨዋታዎች እንደዚሁ ተከናውነዋል። ወደ ግማሽ ፍጻሜው ያለፉትም ክለቦች ተለይተው ታውቋል ማለት ነው። በሩብ ፍጻሜ የተመዘገቡ ውጤቶችን ወደ እናንተ ስናደርስ ወላይታ ድቻ ከአዲስ አበባ ቢ ጋር ያደረጉት ጨዋታ በኦላይታ ዲቻ ሁለት ለባዶ አሸናፊነት ተጠናቋል። ይህንንም ተከትሎ ወላይታ ዲቻ ወደ ግማሽ ፍጻሜው ያለፈ ክለብ ሆኗል ማለት ነው። በዚህ የጨዋታ እንቅስቃሴ ላይ ለታዳጊዎቹ የጦና ንቦች በጣም ጥሩ እንቅስቃሴ ሲያደርግ በጨዋታው ላይ የነበረው ቸርነት ኡፋይሳ እንደዚሁ የጨዋታው ማን ኦፍ ዘ ማች ወይም ደግሞ የጨዋታው ኮከብ ተብሎ ተመርጦ ሽልማት የማሊያ ሽልማት እንደዚሁ ተበርክቶለታል ማለት ነው። ሌሎችም ጨዋታዎች ተደርገዋል። የሩብ ፍጻሜ ጨዋታዎች ቅዱስ ጊዮርጊስ እንደዚሁ ከስሪ ፖይንት ጋር ያደረገውን ጨዋታ ቅዱስ ጊዮርጊስ በመለያ ምት 5 ለ3 አሸናፊነት ተጠናቋል። አስቀድሞ የመደበኛው 90 ደቂቃ 0 ለ0 በሆናቸው ውጤት ነበር የተጠናቀቀው። እንግዲህ ሁለቱን ቡድኖች ለመለየትና ወደ ግማሽ ፍጻሜው የሚያልፈውን ክለብ ለመለየት በተሰጠ የመለያ ምት ቅዱስ ጊዮርጊስ አምስት ለሶስት በሆነ ውጤት በማሸነፍ እንግዲህ ወደ ግማሽ ፍጻሜ ማለፍ የቻለበትን ውጤት ማስመዝገብ ችሏል። በዚሁ እንቅስቃሴ ቀደም ሲል እንደጠቀስኩት ደግሞ በቅዱስ ጊዮርጊስ እግር ኳስ ክለብ በጣም ጥሩ ቀጣዩ ታዳጊ ፈረሰኛ በመሆን አሪፍ እንቅስቃሴ ያደረገው ፍራሆል አብዩ እንደዚሁ የጨዋታው ማን ኦፍ ዘ ማች ተደርጎ ተመርጧል። የማሊያ ሽልማት በተመሳሳይ ከላይ እንደጠቀስኩት እንደዚሁ ተበርክቶለታል በጨዋታው ማብቂያ ላይ ማለት ነው። ሌሎች ሁለት የሩብ ፍጻሜ ጨዋታዎች እንደዚሁ ተደርገዋል። ሐዋሳ ቢ ከኢትዮ ኤሌክትሪክ ጋር ያደረጉት ጨዋታ በሐዋሳ ቢ እንደዚሁ ስድስት ለአምስት በሆነ በመለያ መት አሸናፊነት ተጠናቋል ማለት ነው። ይህም ጨዋታ ልክ ቀደም ሲል እንደጠቀስኩት ጨዋታ ዜሮ ለዜሮ በሆናቸው ውጤት ነበር የተጠናቀቁት ማለት ነው። እንግዲህ በመለያ መት ስድስት ለአምስት በሆነ ውጤት አዋሳቢ በማሸነፍ ወደ ግማሽ ፍጻሜው ማለፍ የቻለበትን ውጤት ማስመዝገብ ችሏል። በዚህ እንቅስቃሴ ላይ ደግሞ የአዋሳ ከተማ ተጫዋች የነበረው እንደዚሁ ሙላለም ዱባለ ማን ኦፍ ዘ ማች ወይም የጨዋታው ወይ ኮኮብ ሆኖ የማሊያ ሽልማት ወስዷል ማለት ነው። ሌላኛው የመጨረሻው የሩብ ፍጻሜ ጨዋታ የነበረው በኢትዮጵያ ንግድ ባንክና በዋሳ ኤ መካከል የተደረገው ጨዋታ ነበረ። ይህን ጨዋታ ኢትዮጵያ ንግድ ባንክ በጣም ቀለል አድርጎ አራት ለባዶ በሆነው ውጤት ማሸነፍ ችሏል ማለት ነው። እንግዲህ በዚህ እንቅስቃሴ ላይ ኡዜፋ ሻፊ የጨዋታው ኮኮብ ሆኖ ተመርጧል ማለት ነው። በአጠቃላይ እንግዲህ በዚህ የውድድር መድረክ ላይ በርከት ያሉ ክለቦችም ቢሳተፉ ነገር ግን ነጥረው መውጣትና ወደ ግማሽ ፍጻሜው ምህራፍ ማለፍ የቻሉት አራት አራቱ ክለቦች ተለይተዋል ማለት ነው። ቅዱስ ጊዮርጊስ እግር ኳስ ክለብ፣ ኢትዮጵያ ንግድ ባንክ፣ ወላይታ ዲቻና ሐዋሳ ቢ ሆነዋል ማለት ነው። ወደ ግማሽ ፍጻሜ ያለፉት አራት ክለቦች በቀጣይ እንግዲህ እርስ በርስ ጨዋታቸውን አድርገው ለዋንጫው ሽሚያ የሚያልፍ ይሆናል። ሁለቱ ደግሞ እንደዚሁ ለደረጃ ጨዋታቸውን የሚያከናውኑ ይሆናል። ተተኪ ስፖርተኞችን ለማግኘት አይነተኛ ሚና እንዳለው በበርካታ ዘንድ እየተነገረ ይገኛል። እንግዲህ እኛም ጨዋታውን በቀጥታ የመከታተል እድል ባይኖረንም ነገር ግን ተሸላሚዎችን ወይም የጨዋታው እንቅስቃሴ በፎቶ ምስል እንደምንመለከተው በአንጻራዊነት በሚባል ደረጃ ያኔ ሁኔታ በጥሩ ሁኔታ እንደተሰራበት እየተመለከትን እንገኛለን እና በጣም እንዲህ አይነት ነገር ሊበረታታ ይችላል ሊገባል ብለን እናስባለን። እንግዲህ በጣም ለወደቀው የእግር ኳሳችን እንደዚህ አይነት ታዳጊ ተጫዋቾች ላይ የበለጠ ትኩረት ሰጥቶ መሰራት ከተቻለና የውድድር መድረኮችን በዛ ማድረግ ከተቻለ እና በእድሜያቸው ደግሞ ተጫዋቾች መምጣት ከቻሉ ጠንካራ የምንመኘውን ጠንካራ ብሔራዊ ቡድን ማግኘት ይቻላል የሚል ሀሳብ አለን ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ በቀሩትም የግማሽ ፍጻሜና የፍጻሜው ግንባታ ላይም ተገቢውን ማበረታቻ ደግሞ በመስጠት ለተወዳዳሪዎች የተሻለ ነገር ይሰራል ብለን እምነቱ አለን ማለት ነው። ሌላው የሀገር ቤት ስፖርታዊ መረጃችን የሚሆነው እንግዲህ በሩመር ደረጃ ከኢትዮጵያ አትሌቲክስ ፌዴሬሽን የሚወጡ መረጃዎችን እየተመለከትን እንገኛለን። እኛም እንግዲህ የሰማነውን የበለጠ ለማረጋገጥ ወደ ኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ ኃላፊዎች ስልክ ደውለናል። ነገር ግን የተሰማውን መረጃ በይበልጥ ይፋ ለማድረግ ፍላጎት የላቸውም አብዛኞቹ። አንዳንዶቹ ደግሞ አልተጣራም ገና በተጨባጭ በእኛ ደረጃ የሚመለስ አይደለም የሚል አስተያየቶችን እና ምላሾችን ሰጥተውናል። አንዳንዶቹ ደግሞ ስልክ አያነሱም እና ይሄንን አይነት ነገር ተመልክተናል። ጉዳዩ ምንድን ነው? የኢትዮጵያ አትሌቲክስ ፌዴሬሽን የጽፈት ቤት ኃላፊ ሆነው እያገለገሉ የሚ የሚገኙት አቶ ዮሐንስ እንግዳ ከስራ ስለ መሰናበታቸው እየተገለጸ ነው የሚገኘው። ይህንን ማድረግ የሚችለው የኢትዮጵያ እግር ኳስ የኢትዮጵያ አትሌቲክስ ፌዴሬሽን ይህንን ይችላል ወይ? እሳቸውን የሚተኳቸው ዶክተር አመንሲሳ ከበደ ናቸው እየተባለ ነው እየተገለጸ የሚገኘው። እኚህን ደግሞ የስፖርት ሰው ደግሞ የምናውቃቸው ከዚህ ቀደም በኢትዮጵያ ስፖርት አካዳሚ የአካዳሚው ዳይሬክተር ሆነው ሲሰሩ እናስታውሳለን። ከዚህ በፊትም ከኒ ጋር በተለያዩ የቃለ ምልልሶች ላይ ተገናኝተናል እና በጣም ጥሩ ሀሳብ ያላቸው ሰው ናቸው። በእርግጥ ነገር ግን ሂደቱ ደግሞ ብዙ የአትሌቲክስ ቤተሰቡን እያነጋገረ ነው የሚገኘው። የባህልና ስፖርት ሚኒስቴር ይህንን የጽህፈት ቤት ኃላፊ አንስቶ አዲስ የጽህፈት ቤት ኃላፊ ማምጣት ይችላሉ። ይህንን ውሳኔ መስጠት ያለበት ጠቅላላ ጉባኤ ያለው አይደለም ወይ የሚል እንደዚህ አይነት ውሳኔው ላይ ሀሳቦች እየተገለጹ ነው። ኦፊሻሊ የኢትዮጵያ አትሌቲክስ ፌዴሬሽን እስካሁን ድረስ ያወጣው መግለጫ የለም ይህንን ጉዳይ በተመለከተ ያረጋገጠው ነገር የለም እና ለአትሌቲክሱ ግን ቅርበት ያላቸው ሰዎች ምናልባት ከተመዘገበው ውጤት ጋር ተያይዞ መንግስት ጣልቃ እጁን ሳያስገባ አይቀርም የሚሉ መረጃዎች እየወጡ ነው የሚገኙት። ያው መንግስት የሚሉት የኢትዮጵያ ባህልና ስፖርት ሚኒስቴርን ማለት ነውና አንዳንድ ሁነቶች ላይ ለውጥ እንደሚያስፈልጉ እንደ ናሁ ስፖርት እናምናለን። እኔም በግሌ ማለት ነው እና እየተመዘገበ ካለው ውጤት ጋር ብዙ ነገሮች መፈተሽ ያለባቸው ይመስለኛል። ዶክተር አመንሲሳ ከበደ የአትሌት ጥሩነሽ ዲባባ አትሌቲክስ ማሰልጠኛ ማዕከል አሰላል ያንን ሲያስተዳድሩ እናውቃለን። ያው የዚህ የኢትዮጵያ ስፖርት አካዳሚ ብራንች ስለሆነ ማለት ነው እዛ አሰላም ተገናኝተን ነበርና የነበራቸው ራይ ስፖርቱን ለማሳደግ በአትሌቲክሱ ላይ ያላቸው ጥልቅ እውቀት ለዚህ ቦታ የሚመጡ ነው ይመስለኛል። እኔም ብዙም የስፖርት ቤተሰቦች ይህንን እያነሱ ነው የሚገኙት። ነገር ግን ደግሞ ሂደቱ ነው የኮነኑ የሚገኙት ማለት ነውና አትሌቲክሳችን በደንብ መፈተሽ፣ መታየት መቻል አለበት። ሜዳ ላይ ከሚመዘገቡ ውጤቶች ጀርባ ያሉት አመራሮች ድርሻቸው ያላቸው ምንድን ነው የሚለው ነገር በደንብ መታየት አለበት። የባህልና ስፖርት ሚኒስቴር ጣልቃ መግባት ካለበት እንግዲህ አንዳንድ ምክረ ሀሳቦችን በማቅረብ በማወያየትና ነገሮችን የበለጠ ለጠቅላላ ጉባኤው ደግሞ ውሳኔን በመስጠት እነዚህ አይነት ነገሮች ቢቀየሩ የተሻለ ጥሩ ውጤት ይመጣል፣ ወደ ቀድሞ ገናናነታችን እንመለሳለን የሚል ሀሳብ አለኝ። ምክንያቱም የአትሌቶች ፐርፎርማንስ ብቻ አይመስለኝም። የአትሌቲክስ ውጤታችንን እንደዚህ ገደል የከተተው አንዳንድ በጣም የተጠላለፉ ነገሮች አሉ። ከሜዳ ውጪ የሚስተዋሉ ነገሮች ማለት ነው። ምክንያቱም አትሌቶቻችን በማግስቱ በሶስተኛው ቀን በአራተኛው ቀን በግል በሚያደርጓቸው ውድድሮች ከዚህ በፊትም ባለው ትሬንድ እንደምንረዳው ሲያሸንፉ እንመለከታለን። ዳይመንድ ሊግ ላይ እነዚሁ ያሸንፏቸውን አትሌቶች ሲያንበረከኩ ተመልክተናል። በሌሎች የግል ውድድሮችም እንደዚሁ ሲያሸንፉ እንመለከታለን እና በአንድ ጊዜ የአትሌቶች ፐርፎርማንስ በእንዲህ አይነት መልኩ ውድድሩን አቋርጦ እስከ መውጣት ድረስ ይደርሳል ይደርሳል ተብሎ አይገመትም። ነገር ግን ብዙ ሻጥሮች አሉ። የኢትዮጵያ ኦሎምፒክ ኮሚቴ ኢትዮጵያ አትሌቲክስ ፌዴሬሽን አመራሮች ላይ ያሉ እነዚህ የተተበተቡ እንደ ክር እንደ ሹራብክር የተተለተሉ ጉዳዮች እልባት ካላገኙ የኢትዮጵያ አትሌቲክስ ፌዴሬሽን አሁን መጥፋት ጀምሯል። ጨርሶ ባጭር አመታት ውስጥ እንደሚጠፋ ምንም ጥርጥር የለውም። መስራት ከቻለን ደግሞ ባጭር ጊዜ ውስጥ እንደዚህ ከሜዳ ውጪ ያሉትን ኮተቶች፣ ይሄ የዘር ጉዳይ፣ የአሰልጣኝ ጉዳይ፣ የብሔራዊ ቡድን አሰልጣኝ ያስፈልጋል። በወጥነትም ለመስራት ንጽህና ያለውን ስራ ለመስራትና የተሻለ ውጤት ለማስመዝገብ የብሔራዊ ቡድን አሰልጣኝ ያስፈልጋል። ከዚህ በፊት እንደነበረው የኢትዮጵያ ብሔራዊ ቡድን የዶክተር ወልደ መስቀል ኮስትሬን ጊዜ ማንሳት እንችላለን። ከዛ በኋላ የነበሩት ጉዳዮች አንዳንድ ነገሮች በጣም ጥሩ ነበሩ እና እነዚህ እነዚህ ጉዳዮች ከተለያዩ ጉዳዮች ጋር ከጸዱ የኢትዮጵያ አትሌቲክስ ትንሳኤ እንደገና ዳግም የሚያንሰራራበትና በዓለም ላይ ደምቀን የምንታይበት ውጤታችን በአጭር ጊዜ ውስጥ ይመለሳል የሚል እምነት አለን። ነገር ግን ይሄ ጉዳይ ብቻ አይደለም ይሄ የጽፈት ቤት አላፊን አንስቶ አዲስ የጽህፈት ቤት አላፊ ማምጣት ብቻ ምናልባት ሰርኒንግ ፖይንት ላይሆን ይችላል። ሌሎችንም ጉዳዮች መዳሰስ ያስፈልጋል። በአጠቃላይ የስፖርት መዋቅሩን መመልከት ያስፈልጋል። አትሌቶች ያላቸውን አቅም በምን አይነት መልኩ ነው ለብሔራዊ ቡድኑ እየተጠቀሙ ያለሁት? የብሔራዊ ቡድን ያላቸው ሜንታሊቲ፣ ያላቸው የሚለብሱት ማሊያ ፍቅር፣ የባንዲራ ፍቅር፣ የህዝብ ፍቅር፣ የሀገር ፍቅር የሚለው ነገር በምን ሊተካ ይችላል እና የበፊቶቹን እያነሱ እነዚህ አይነት ጉዳዮች መሳ ለመሳ ማየት የሚያስፈልግ ይመስለኛል እና ስር ነቀል ለውጦች ያስፈልጋሉ አትሌቲክሳችን ላይ ምንም ድርድር የለውም እና እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ይህንን ጉዳይ በምን አይነት መልኩ አስታርቆ ዶክተር አመንሲሳ ከበደን ህጉን በጠበቀ መልኩ ወደ ኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊ ሚና ሊያመጣቸው ይችላል የሚለው ነገር በጣም በጣም አጓጊ ሆኗልና ነገሮች አፈትልከው እየወጡ ነው ያሉት። አንዳንድ አንድ ጉዳዮችን እየሰማን እንገኛለን። ብዙ የአትሌቲክሱ ቤተሰብ ለውጥ ይፈልጋል፣ በውጤት ላይ ማለት ነውና፣ አንዳንድ ጊዜ እንግዲህ የሰዎችን መለዋወጥ ውጤት ሊያመጣ ይችላል። ነገር ግን ደግሞ ስፖርትንና ስፖርትን መርህ ያደረገ ዓለም አቀፉ የአትሌቲክስ ፌዴሬሽን ምን ይላል፣ ለመተዳደሪያ ደንቡ ምን ይላል የሚለውን ነገር ስልጣን ሽግግር በሚደረግበት ሰዓት ላይ የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ ሚናው ነው ምን ነው የሚሉትንም ጉዳዮች ማየት ያለበት የባህልና ስፖርት ሚኒስቴር እንደዚህ አይነት ጉዳዮችን ለማሳለፍ እንደዚህ ጥንቃቄ የተሞሉበት አንዳንድ ጊዜ ለቅጣትም ሊዳረግ ስለሚችል ማለት ነው። ያው እግር ኳሱ ከዚህ በፊት እናስታውሳለን ብዙ የሆነውን እና ለሁለት ዓመታት ያህል ኢትዮጵያ እግር ኳስ ፌዴሬሽን ወይም ደግሞ የኢትዮጵያ ብሔራዊ ቡድን ታግዱ የነበረበትን ሂደት እናስታውሳለን ከዓለም አቀፍ ውድድሮች ከስልጣን ጋር በተያያዘ ማለት ነውና፣ እንደዚህ አይነት ጉዳዮች ለመልካም ቢሆኑም ነገር ግን ደግሞ ፕሮሲጀሩ ትክክል ህጉን ጠብቆ መፈጸም ያለበት ይመስለኛል። እንግዲህ አዳዲስ መረጃዎች ይህንን ጉዳይ በተመለከተ ሲወጡ ደግሞ ወደ እናንተ የምናደርስ ነው የሚሆነው፣ ማለት ነው። በቀጣይ አዲስ ነገር እንሰማለን ብለን እናስባለን። የሀገር ቤት ስፖርታዊ መረጃዎቻችን እዚህ ላይ፣ እናንተም ግን እዚህ ላይ ሀሳብ ካላችሁ ልታደርሱን ትችላላችሁ። አሁን ላይ ያለው የኢትዮጵያ አትሌቲክስ ውጤት ደካማ መሆን የሜዳ ላይ ውጤት ነው? የአትሌቶች ፐርፎርማንስ ነው? የአሰልጣኞች ፐርፎርማንስ ነው ወይስ ደግሞ የኛ ተቃራኒ የሆነው የሚወዳደሩን ሀገራት አትሌቶች ብቃታቸው መጨመር ነው? እስኪ በምን አይነት መልኩ ነው የምትገልጹት? ውድድር እያቋርጥን እየሄድን እንዴት ነው? እስኪ ይሄንን ሀሳብ እናንተም ብታደርሱን፣ ምክንያቱም የሀገር ጉዳይ ነው። አትሌቲክስ ሲነሳ የሀገር ጉዳይ ነው። ብዙዎች ደምተውበታል፣ ብዙዎች መስዋዕትነት ከፍለውበታል። ይሄ የአትሌቲክስ ውጤታችን ማለት ነው፣ በዓለም ላይ እንደዚህ ጎልተን አሸብርቀን እንድንታይ ማለት ነው። እና እስኪ እናንተም የራሳችሁን ሀሳብ ብታዋጡ አትሌቲክሱ ላይ የተመለከቱት ጉዳዮች የሚሰማችሁን ስሜት እንደያቀማችሁ እስቲ ሀሳባችሁን ሰንዝሩ። መልሰን ደግሞ እኛ መራርጠን ወደ እናንተ በነገው ፕሮግራም የምናደርስ ነው የሚሆነው። የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ይመስሉ ነበረ። ከሀፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናመራ ይሆናል። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርት የዕለተ ማክሰኞ መሰናዶን እየተከታተላችሁ ስላላችሁ እናመሰግናለን። እንመለሳለን ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ ሃያ ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ።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 ተመልሰናል ክቡራትና ክቡራን ተመልካቾቻችን፣ ናሁ ቴሌቪዥን ላይ ትገኛላችሁ። ናሁ ስፖርትን እየተከታተላችሁ አብራችሁን ስላላችሁ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ ምንጮች የተሰናዱ የባህር ማዶ ስፖርታዊ መረጃዎችን ነው ወደ እናንተ የምናደርሰው። እንግዲህ የአውሮፓ ቻምፒየንስሊግ የውድድር መድረክ የ202526 የውድድር ዘመን የምድብ ወይም ደግሞ የሊግ ፌስ የመጀመሪያ ጨዋታ ሁለተኛ ጨዋታ ዛሬ የሚከናወን ነው የሚሆነው ማለት ነው ምሽት 1 ሰዓት ከ45 ላይ ጅማሯቸውን የሚያደርጉና በኩል ተመሳሳይ ጊዜ የሚከወኑ ሁለት ጨዋታዎች አሉ። እነሱን እናስቀድም። ካይራት ኤፍሲ ከሪያል ማድሪድ ጋር ጨዋታውን የሚያከናውን ይሆናል። በዚሁ ሰዓት ላይ ደግሞ የጣሊያኑ ክለብ አታላንታ እንደዚሁ ከቤልጂየሙ ክለብ ክለብ ብሩዥ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል ማለት ነው። ምሽት አራት ሰዓት ላይ ከሚከናወኑ ተጠባቂ ጨዋታዎች መካከል አጠቃላይ መርሃ ግብሩን ላንሳላችሁና ትኩረት ያደረግንባቸውና መረጃዎችን የምናደርስባቸውን ጨዋታዎች ለይተን ወደ እናንተ እናደርሳለን። የፈረንሳዩ ክለብ ማርሴይ ከሆላንዱ ክለብ አይክስ አምስተርዳም ጋር ጨዋታውን የሚያከናውን ነው የሚሆነው። እንዲሁ ሳንሴሮ ላይ የሚደረገው ጨዋታ የኢንተር ሚላን እና የስላቪያ ብርሃም ጨዋታ እንደዚሁ ይጠበቃል ማለት ነው። የሌላኛው የእንግሊዙ ክለብ ቼልሲ በሜዳው ስታንፎርድ ብሪጅ የፖርቹጋሉን ክለብ ቤኒፊካን ያስተናግዳል። የቱርክ ክለብ ጋላታ ሰራይ ከእንግሊዙ ክለብ ሊቨርፑል ጋር ጨዋታውን የሚያከናውን ይሆናል። ፓፎስ እንደዚሁ ከጀርመኑ ክለብ ባየር ሙኒክ ጋር ጨዋታውን የሚያደርግ ይሆናል። ቦዶ ግልሚት ከቶተናሃም ጋር የሚያደርጓቸው ጨዋታዎች በተጨማሪ አትሌቲኮ ማድሪድ ደግሞ ከጀርመኑ ክለብ አይንትራ ፍራንክፈርት ጋር የሚያደርጓቸው ጨዋታዎች የዛሬ መርሃግብሮች ናቸው ማለት ነው። የመረጥናቸውን መረጃዎች እናንሳ፣ በጨዋታው እንቅስቃሴ ላይ መነሳት ያለባቸው ጉዳዮች ማለት ነው። የቼልሲና የቤኒፊካ ጨዋታ በርካታ ነገሮችን እያስነሳ ይገኛል። ምክንያቱም በቅርቡ የፖርቹጋሉ ክለብ ቤኒፊካ የቀድሞው የቼልሲ የሪያል ማድሪድ ብዙዎች ማንሳት እንችላለን። ቶተንሃም ስፐርስ፣ ማንቸስተር ዩናይትድ፣ ሮማ እንደዚሁ ፌነርባቼን ማንሳት እንችላለን። እነዚህ ክለቦች ሁሉ ዞረው በውጤት በኢንተር ሚላን ጭምር የቻምፒየንስ ሊግ የዋንጫ ክብረ ማሳካት የቻሉት አንጋፋው የ62 ዓመቱ አሰልጣኝ ጆዜ ሞሪኒዮ ዳግም ወደ ስታንፎርድ ብሪጅ ከህዳር ወር 2020 በኋላ ዳግም የሚመለሱበት ጨዋታ ሆኗል ማለት ነው እና እንግዲህ በቼልሲ ቤት ትልቅ ታሪክ የጻፉበት ነው። የፕሪሚየር ሊግ ሶስት የዋንጫ ክብሮችን ማሳካት ችሏል። እኚህ አሰልጣኝ ማለት ነው። አዲስ አብዮት የፈነዳው በአሰልጣኝ ጆዜ ሞሪኒዮ ስር ነበር። ያኔ እሳቸው ወደ አሰልጣኝ መንበሩ ከመምጣታቸውና ቼልሲን ከመረከባቸው በፊት ክላውዲዮ ራኔሪ ነበሩ የቼልሲ አሰልጣኝ ማለት ነው የእሳቸውን እግር ተክተው መጥተው

ፖርቹጋላዊው የአሁኑ አንጋፋዊ የዛኔ እንግዲህ ወጣት በአሰልጣኝ ደረጃ ካየናቸው ወጣት ሊባል በሚችልበት ሁኔታ ላይ ነበር። እንግዲህ 2003 አካባቢ ይህንን የአሰልጣኝነት መንበር ተረክበው ስታንፎርድ ብሪጅ የደረሱት ማለት ነውና በነበራቸው ቆይታ በሚሰጧቸው አነጋጋሪ ጉዳዮች፣ በሚያስመዘግቧቸው ውጤቶች፣ በያዟቸው ክዋክብቶች፣ በተለየ በሩሲያው ባለሀብት ይህንን ክለብ መግዛታቸውን ተከትሎ ትልልቅ ክዋክብቶች መጥቷል። እንደ ቡድን ቼልሲን ከረጅም ዓመታት በኋላ ከሊጉ የዋንጫ ክብር ጋር ማስታረቅ የቻሉ ድንቅ ድንቅ ድንቅ አሰልጣኝ ነበሩ እና በቼልሲ ደጋፊዎች ዘንድ ትልቅ ታሪክን ሰርተው ነው ያለፉት። እና ከዛ በኋላ እንግዲህ ዳግምም ተመልሰው ነበር ታስታውሱ እንደሆነ ማለት ነው። አልተሳካላቸውም በዛ ወቅት። እንደውም እንደነ ሴክስ ፋብሪጋዝን የመሳሰሉ ተጫዋቾች በቡድን ውስጥ ነበሩና ከተጫዋቾች ጋር የነበራቸው ግጭት፣ ከደጋፊዎች ጋር የነበራቸው ግጭትን ማስታወስ እንችላለን ዳግም በመጡበት ጊዜ ማለት ነው እና አሁን እንግዲህ ከ22 በኋላ ከአምስት ዓመታት በኋላ እንግዲህ ወደ ስታንፎርድ ብሪጅ የሚመጡበትን እድል አግኝተዋል የቀድሞ ክለባቸውን በተቃራኒ ሆነው የሚገጥሙበት ማለት ነው። እስካሁን ድረስ የተለያዩ ክለቦችን ይዘው ቼልሲን በገጠሙበት 14 ጨዋታ ማሸነፍ የቻሉት ወይም ድል የቀናቸው በአራቱ ጨዋታዎች ብቻ ነው ማለት ነው እና የዛሬውን ጨዋታ አስመልክተው አስተያየት ሰጥተዋል ጆዜ ሞሪኒዮ። የምንሄደው ቼልሲን ለማሸነፍ ነው ብሏል። ቼልሲ ብዙ ነገሮችን የሰራውበት ቤቴ ነው፣ ቼልሲ ያለኔ እኔም ያለ ቼልሲ ባዶነን የሚል ታሪካችንን በጋራ ነው የጻፍነው የሚል አስተያየት ሰጥተዋል እና ደጋፊዎች ጋራ የተወሰነ ቅሬታ ውስጥ ገብተዋል ያለፉትን ጊዜያቶች ቀደም ል ሲል እንደገለጽኩላችሁ፣ የዛሬው አቀባበል ምን ሊመስል እንደሚችል እንግዲህ በጣም ይጠበቃል። እኛ አሰልጣኝ በጣም አነጋጋሪ ናቸው። የመገናኛ ብዙሃንን ትኩረት ከሚስቡ አሰልጣኞች መካከል አንደኛው ናቸው እና ብዙዎች እንደውም ለሚዲያ ፍጆታ የክለቡን ብራንድ በማድረግ ማስፈረም ይፈልጋሉ። አሁን ድረስ ትልቅ ክለቦች እይታ ውስጥ ያሉ አሰልጣኝ ናቸው። በቼልሲ ልክ ግን አልተሳካላቸውም እስካሁን ድረስ በተመለከት ናቸው በተዛዛሩባቸው ክለቦች ውስጥ የቼልሲን ያህል ተፈቃሪ የቼልሲን ያህል ደጋፊዎች የሚያከብሯቸው አይነት አይደለም እና ዛሬስ በምን አይነት መልኩ ይጠብቋቸዋል አቀባበል ሊደረግላቸዋል በስታንፎርድ ብሪጅ የሚለው ነገር የበርካታ እግር ኳስ አፍቃሪያንን ቀልብ እየሳበ ነው የሚገኘው። ተቃውሞ ይገጥማቸዋል ወይስ ደግሞ እንኳን ደህና መጣ የሚል በጭብጨባ የታገዘ ደማቅ አቀባበል በስታንፎርድ ብሪጅ ሊጠብቃቸው ይችላል የሚለው ጉዳይ እየተነሳ ነው የሚገኘው ከዚህ ጋር ተያይዞ እንግዲህ ምን አይነት ውጤት ሊያስመዘግቡ ይችላሉ። ሁለቱም ከሽንፈት ነው እየተመለሱ ያሉት። ቼልሲ ተከታታይ ሽንፈት እየገጠመው ይገኛል። በማንቸስተር ዩናይትድ በሊጉ ተሸነፈ። ከዛ በኋላ እንግዲህ በቻምፒየንስ ሊጉ ደግሞ እንደምናስታውሰው ወደ አሊያንዝ አሬና ተጉዞ ወደ ጀርመን በባየር ሙኒክ 3 ለ1 በሆነ ውጤት ተሸንፎ መጣ። አሁን ደግሞ በብራይተን በሳምንቱ መጨረሻ ቀናት እንደምናስታውሰው በስድስተኛ ሳምንት የእንግሊዝ ፕሪምየር ሊግ ላይ እንደዚሁ 3 ለ1 በሆነ ውጤት በሜዳ ስታንፎርድ ብሪጅ ተሸንፏል እና ከተከታታይ ሽንፈቶች በኋላ ለማገገም ነው ይህን ጨዋታ የሚያደርገው። ከቀድሞ አሰልጣኙ ጋር መገናኘቱ ደግሞ ለአሰልጣኝ ኤንዞ ማሬስካ ትልቅ የቤት ስራ ነው እኝን አሰልጣኝ ማሸነፍ ይጠበቅባቸዋል፣ በደጋፊዎች ዘንድ ማለት ነው። እሳቸው ግን በጣም የዋህነት የተሞላበት ብዙም አነጋጋሪ ያልሆነ አስተያየት ሰጥቷል። ኤንዞ ማሬስካ ነው የሚደግፍ ማለት ነው። አሰልጣኝ ኤንዞ ማሬስካ ጥሩ እቅድ አለው፣ ጥሩ አጨዋወትን ይከተላል። ነገር ግን መስተካከል ያለባቸውን እና ቼልሲን የሚመጥን ክብር ያለው አሰላለፍ ይዞ መግባት መቻል አለበት የሚል ተክቶ እንዲሰራም እንደዚሁ መልእክታቸውን አስተላልፈዋል። አሰልጣኝ ጆዜ ሞሪኒዮ ከጨዋታው በፊት ለተቃራኒ ክለባቸው ወይም ደግሞ ለቼልሲ የቀድሞ ክለባቸው አሰልጣኝ ኤንዞ ማሬስካም በተመለከተ ማለት ነው ኤንዞ ማሬስካም ጨዋታውን ለማሸነፍ ወደ ሜዳ እንደሚገቡ እንደዚሁ አስተያየታቸውን ሰጥቷል ማለት ነው። ሌሎች ጨዋታዎች ይደረጋሉ። ለምሳሌ ሊቨርፑል እንደዚሁ ከጋላታ ሰራይ ጋራ በቱርክ ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነው። የቱርክ ክለቦች ከእንግሊዝ ክለቦች ጋር ሲገናኙ እጅግ በጣም ጠንካራ መሆናቸው የሚታወስ ነው። ከጋላታ ሰራይ ጋራ ያለፉትን ጨዋታዎች እኩል በሚባል ደረጃ በጥሩ ሁኔታ መሳ ለመሳ ሲሄዱ ተመልክተናል ማለት ነው። እስካሁን ድረስ ባደረጓቸው አራት ጨዋታዎች የመጨረሻ አራት ጨዋታዎችን እንኳን ብንመለከት ሁለቱን በአቻ ውጤት ነው ያጠናቀቁት። ሁለት ጊዜ ደግሞ አንዳንዴ አንዴ ሊቨርፑል አንዴ ደግሞ ጋላታ ሰራይ እንደዚሁ ድል ማድረግ ይችሏል ማለት ነው። እና ዛሬ በሚኖረው እንቅስቃሴ ላይ የተሻለ ነገር ሊያስመለክቱ እንደሚችሉ ሊቨርፑሎች በሳምንቱ መጨረሻ ቀናት በሊጉ በክሪስታል ፓላስ ተሸንፈው እንግዲህ የመሪነት ስፍራቸውን አሁንም ድረስ ቢያስጠብቁም ነገር ግን ለአርሰናል የበለጠ እንዲጠጋደል ከፍተውለታል ማለት ነው። በዛ ተነሳሽነት ሆነው ነው ይህን ጨዋታ የሚያከናውኑት። ምን ሊፈጠር ይችላል? በቱርክ በዛሬው ጨዋታ ላይ ፍሬድሪኮ ቼዛ እንደማይሰለፍ ተነግሯል። ከቡድኑ ስብስብ ውጭ አድርገውታል። አሰልጣኝ ሃርንስሎት ከቴክኒካል ብቃት ጋር በተያያዘ ነው ይህንን ውሳኔ ወሰኑት ተብሏል። ተጫዋቹ ለጨዋታው ዝግጁ መሆኑ ሲገለጽ ነበረ። በሳምንቱ መጨረሻ ቀናትም በክሪስታል ፓላስ ሁለት ለአንድ በሆነ ውጤት ሲሸነፉ አንድ የማስተዛዘኛ ግብ ሰማንያ ሰባተኛው ደቂቃ ላይ ኳስና መረብን ያገናኘው ይህ ተጫዋች ነበረ ፍሬድሪኮ ቼዛ ማለት ነው እና በዛሬው ጨዋታ ግን ከስብስቡ ውጪ ሆኗል። እንደነ አሌክሳንደር አይዛክ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የመጀመሪያ ጎላቸውን ለማስቆጠር እንደዚሁ ማሊያውን ቀዩን ማሊያ ይለብሳሉ ተብሎ ነው እየተነገረ የሚገኘው ማለት ነው። እንግዲህ ዛሬ ከሚደረጉ ጨዋታዎች ያሉት ሁነቶች ይሄንን ነው የሚመስሉት። በመጨረሻም አጫጨረ ስፖርታዊ መረጃዎችን ወደ እናንተ እናደርስ። ማንቸስተር ዩናይትድን የተመለከተውን መረጃችንን ቀዳሚ እናደርጋለን። ትናንት እንግዲህ በነበረን የመረጃ ሰዓት ማንቸስተር ዩናይትድን በተመለከተ መረጃዎች ሰተናችሁ ነበር። በተለይ ማንቸስተር ዩናይትድ እያስመዘገበው ካለው ውጤት ጋር ተያይዞ አሰልጣኝ ለመቀየር ውስጥ ውስጡን ስራዎች እየተሰሩ እንዳሉ ሲገለጽ እንደነበረና መረጃውን ወደ እናንተ ማድረሳችን ይታወቃል። እንግዲህ አሰልጣኝ ሮበን አሞሪም የሚወጡ ከሆነ ደግሞ የትኞቹ አሰልጣኞች የአሞሪም ምትክ ሆነው ስታንፎርድ ብሪጅ፣ ይቅርታ ኦልድ ትራፎርድ ስቴዲየም ይደርሳሉ የሚለውንም የአሰልጣኞቹን ምስታተስ አጠቃላይ በስራቸው ላይ ያላቸውን ልምድና እንደዚሁም ደግሞ የትምህርት ዝግጅታቸውን ወደ እናንተ ስናደርስ ነበር፣ ትናንት በነበረን የመረጃ ሰዓት ማለት ነው። አሁን ደግሞ በሰበር የሚወጡ መረጃዎች አሉ። በተጨማሪነት በእጩነት የቀረቡ አሰልጣኞች ማንቸስተር ዩናይትድን ለመረከብ ማለት ነው። አንደኛው ስፔናዊ አሰልጣኝ ጃቢ ኤርናንዴዝ ነው። ከዚህ ቀደም እንግዲህ ለመጨረሻ ጊዜ በሀልሳድ በኳታሩ ክለብ አይተነዋል። ከዛ በኋላ ደግሞ ለመጨረሻ ጊዜ የባርሴሎና እግር ኳስ ክለብ አሰልጣኝ ሆኖ የላሊጋውን የዋንጫ ክብር ሁሉ ያሳካበትን ዓመት እናስታውሳለን። በአሰልጣኝ ሃንስ ፍሊክ እስከሚተካ ድረስ ማለት ነው እና አሁን ማንችስተር ዩናይትድን የመረከብ እድል አላቸው ከተባሉ ወጣት አሰልጣኞች መካከል አንደኛው ነው እንግዲህ። 45 አመቱ ላይ ነው የሚገኘው። ብዙ የካበተ የአውሮፓ የማሰልጠን ልምድ የለውም። ነገር ግን ደግሞ ቢመጣ ከማንቸስተር ዩናይትድ ጋራ አሁን ካለበት የውጤት ቀውስ ሊያወጡት ይችላሉ፣ ጥሩ ለውጥ ሊያመጡ ይችላሉ ከሚባሉ አሰልጣኞች መካከል አንደኛው የ45 ስፔናዊ አሰልጣኝ ዣቢ ኤርናንዴዝ ሆኗል ማለት ነው። እንደዚሁም የኦሊቨር ግላንስለርም ቀደም ሲል ስናነሳላችሁ ነበር። ትላንት በነበረው መረጃ ሰዓታችን ላይ እሳቸውም እንዲህ ፍላጎት እያሳዩ ነው የሚገኙት ዩናይትድን የመረከብ ማለት ነው። በአነስተኛ በጀት በሰበሰቧቸው ተጫዋቾች በክሪስታል ፓላስ ቤት እስካሁን ባለው ሂደት በጣም አስገራሚ ቡድን መስራት ችለዋል። እንግዲህ የኤፍኤ ካፕ የውድድር መድረክ የዋንጫ ባለክብር እንደነበሩ እናስታውሳለን። እንደዚሁም ደግሞ የኮሚኒቲ ሺልድ ዋንጫ ክብርን ማሳካታቸው እናስታውሳለን፣ እኚህ አሰልጣኝ ማለት ነው። እና እኚህ አሰልጣኝ አሁን ደግሞ የበለጠ የዩናይትድ ውስጥ የሚገኙ ትልልቅ አቅም ያላቸውን ተጫዋቾች ቢያገኙ ደግሞ የተሻለ ነገር መስራት እንደሚችሉ እየተገለጸላቸው ነው የሚገኘው ማለት ነው። አርሰናልን ወደ ተመለከተው ስፖርታዊ ዜናችን ስናልፍ ደግሞ በአርሰናል ቤት አዳዲስ መረጃዎች እየወጡ ነው የሚገኘው አንደኛው አሁን ከሰዓታት በፊት የጸደቀው የ24 ዓመቱ የመድፈኞቹ የተከላካይ ስፍራ ተጫዋች ፈረንሳዊ ኢንተርናሽናል ዊሊያም ሳሊባ እንደዚሁ የውል ኮንትራቱን እስከ 23 ድረስ የሚያቆየውን የውል ኮንትራት ስለመፈራረሙ እንግዲህ ክለቡ በይፋ አስታውቋል ማለት ነው። ይሄ ለአርሰናል ደጋፊዎች እጅግ በጣም አስደሳች ነው ማለት ይቻላል። ዊሊያም ሳሊባ ብዙ አማራጮች ነበሩት፣ ትልልቅ ክለቦች ይፈልጉት ነበረ። በተለይ ደግሞ እንደነ ሪያል ማድሪድ ያሉ ትልልቅ ክለቦች በክረምቱ የተጫዋቾች የዝውውሩ መስኩት የዚህን ተጫዋች ፊርማ ለማግኘት ከፍተ ከፍተኛ ጥረት ሲያደርጉ እንደነበር ይታወሳልና ተጫዋቹ ግን አርሴናልን መድፈኞቹን በመምረጥ እንግዲህ ቀጣይ የእግር ኳስ ህይወቱን በዚሁ ለማድረግ ወስኗል ማለት ነው እና እስከ 2030 ድረስ የሚቀጥሉትን አምስት አራት ዓመታት በዚሁ በክለብ ውስጥ ይቆያል ማለት ነው እና ከፊርማው ስነስርዓት በኋላ በአጠቃላይ በክለብ ውስጥ እስካሁን እስከነበረው ቆይታ እንዲሁም ደግሞ በቀጣይ ከክለቡ ተጫዋቾች ከቡድኑ ተጫዋቾች ጓደኞቹ ጋራ ምን መስራት እንደሚፈልግ እንደዚሁ አስተያየቱን ሰጥቷል። በተለይ አሰልጣኝ ሚካኤል አርቴታን አስመልክቶ የተለያዩ ሀሳቦችን ሰንዝሯል። አሰልጣኝ ሚካኤል አርቴታ ትልቅ ስብዕና ያለው ትልቅ አቅም ያለው ተጫዋች እንደወንድም እየቀረበን፣ እንደ ጓደኛ እየቀረበን እንግዲህ ብዙ ነገሮችን ያገዘናል የሚል አስተያየቱን ሰጥቷል። እና በዚህ ክለብ ውስጥ ደግሞ ያሉ የክለቡ ደጋፊዎች ደግሞ የሚሰጡን እገዛ ሁልጊዜም የበለጠ ጠንክረን እንድንሰራ አቅማችንን የበለጠ እንድናወጣ የሚያደርግ ነው እና ለዚህ ታማኝ ደጋፊያችን ደግሞ ዋንጫ ያስፈልገዋል። ይህንን ለማድረግ ነው አርሰናል ቤት የውል ኮንትራቴን ለማራዘም የወሰንኩት የሚል አስተያየት ሰጥቷል ማለት ነው። አሁን ላይ ወጣት ነኝ። ከዚህ በኋላ ትልልቅ የዋንጫ ክብሮችን ከቡድን አጋሮቼ ጋር ሆኜ ለማምጣት ከፍተኛውን ስራ ሰራለሁ የሚል አስተያየቱን ሰጥቷል ማለት ነው እና ዊሊያም ሳሊባ በዚህ አይነት መልኩ የውል ኮንትራቱን ማደሱ የበለጠ ለአርሰናል ለሚቀጥሉት የውድድር አመታት የተጀመረውን የውድድር አመት ጀምሮ ጨምሮ ሌሎቹን መጪዎቹን አዲሱን የውድድር አመታት ጭምር የተሻለ ነገር ሊያሳካ የሚችልበት ሂደት እንዳለ እየተዘገበ ይገኛል። አርሰናል እንግዲህ ማሻሻዎችን እያደረገ ነው የሚገኘው። በተለይ የወጣት ተጫዋቾችን የውል ኮንትራት ከቅርብ ጊዜያት ወዲህ እያራዘመ ነው የሚገኘው። እስካሁን ድረስ የራሱ አጣማሪው ራሱ ገብርኤል ማጋሌዥ በቅርቡ የውል ኮንትራቱን ማደሱ እናስታውሳለን። የአካዳሚ ፍሬዎች ደግሞ እንደነ ሊዩስ ስኬሊን የመሳሰሉ ኤታን ኗኔሪን የመሳሰሉ ተጫዋቾች ደግሞ የውል ኮንትራታቸውን በቅርቡ ማደሳቸው የሚታወስ ነው። አሁን የሚቀራቸው ደግሞ አንድ ትልቅ የቤት ስራ ስላለ የቡካዮ ሳካን የውል ኮንትራት ማደስ ነው። ይህም በሂደት ላይ እንዳለ እየተገለጸ ነው የሚገኘው ቡካዮ ሳካን በክለብ ውስጥ የመቆየት ከፍተኛ ፍላጎት እንዳለው በተደጋጋሚ ሲነገር ነበረ። ሌሎች ትልልቅ ክለቦች በእርግጥ ይፈልጉታል። ነገር ግን ተጫዋቹ ከአርሰናል ጋር ያሳደገኝን ክለቤን በዋንጫ የበለጠ ወደፊት ከፍ ሳላደርግ ክለቡን መልቀቅ አልፈልግም የሚል አስተያየት ሲሰጥ እንደነበር እናስታውሳለን። እና በአርሰናል ማሊያ አሁን ለመጣው ለውጥ በተለይ ከቬንገር በኋላ በመጣው የለውጥ አብዮት ውስጥ ትልቅ ሚና ካላቸው ወጣት ተጫዋ የአካዳሚው ፍሬዎች መካከል አንደኛው ቡካዮ ሳካ ነው እና ይህ ተጫዋች በገለልተኛ ደጋፊዎች ጭምር የሚወደድ ነው። ትልቅ ጥሩ ስብህና ጥሩ አቅም ያለው ጥቁር ከመሆኑም ጋርም ተያይዞ በተለይ በአፍሪካ ውስጥ ከሚወደዱ ተጫዋቾች መካከል አንደኛው ነው። ቡካዮ ሳካ ገና 25 24 ዓመቱ ላይ ነው የሚገኘው። በቀጣይ ደግሞ ትልልቅ ስራዎችን ሊሰራ የሚችልበት አቅም እንዳለው ከወዲሁ እየተመለከት እንገኛለን። የአርሰናልን የስኳድ ዴብዝ ጥበት ያንን በርደን ተሸክመው እንግዲህ ወደ ከፍታ ለማውጣት ከፍተኛ ጥረት ሲያደርጉ ከፍተኛውን ያንበሳውን ድርሻ ሲወጡ ከነበሩ ወጣት ተጫዋቾች መካከል አንደኛው ነው ማለት ይቻላል እና አርሰናል አሳድጎት ለእንዲህ አይነት ሁኔታ አብቅቶት እሱ ደግሞ አሁን በምላሹ ትልልቅ ስራዎችን እየሰራለት ይገኛል። የውል ኮንትራቱን ለማደስ የተጀመሩ ነገሮች እንዳሉ እንግዲህ በተደጋጋሚ ሲነገር ነበረ። ለክለቡ ቅርበት ያላቸው የመረጃ ምንጮች ይህንን ሀሳብ ሲሰነዝሩ ተመልክተናል። በቀጣዩ ቀናቶች እንግዲህ ይህ ነገር እውን ይሆናል ተብሎ እየተነገረ ነው የሚገኘው። ዊሊያም ሳሊባ አሁን ዋንጫዎችን የምናነሳበት ወደ መድፈኞቹ የልብ ደጋፊዎች የምንክስበት የውድድር አመት ላይ እንገኛለን። የተጀመረው የውድድር አመት በዋንጫ ያሸበረቀ እንደሚሆን ምንም ጥርጥር የለኝም። ትልልቅ ስራዎችን መስራት የሚችሉ ትልቅ አቅም ያላቸው ጓደኞች አሉኝ፣ የቡድን አጋሮቼ። ጥሩ አሰልጣኝ አለን፣ ጥሩ የስትራክቸር አለ በክለብ ውስጥ እጅግ በጣም ሰላማዊ ነገር ነው እየተሰማኝ የሚገኘው። ስለዚህ እነዚህን ነገሮች በውጤት ለመቀየር ሁሉንም ስራዎች እንሰራለን፣ የሚል አስተያየቱን ሰጥቷል ማለት ነው። የነዚህን ተጫዋቾች የውል ኮንትራት ማራዘም እስኪ በተለይ አርሴናል ደጋፊዎች በእንዴት ተመለከታችሁት? በቀጣይስ ዊሊያም ሳሊማ እንግዲህ በዓለም ላይ አሁን አሉ ከሚባሉ የመሀል የተከላካይ ስፍራ ተጫዋቾች መካከል አንደኛው ነው። በጉልህ የሚጠቀስ ተጫዋች ነው እና በመድፈኞቹ ቤት የበለጠ የውል ኮንትራቱን ለማደስ መወሰኑና ማደሱ እስኪ ለአርሰናል በቀጣይ የውድድር ዓመት ላይ ሊጨምርለት የሚችለውን አንዳንድ ሀሳቦች ብትሰነዝሩልን እንወዳለን። ቡካዮ ሳካስ ፕሮሰስ እንዴት አያችሁት? እነዚህን ሀሳቦች እንግዲህ እናንተ በምትመለከቱት በምትረዱት አይነት ሀሳብ ልታደርሱን ትችላላችሁ። እኛ ደግሞ መልሰን መራርጠን ወደ እናንተ በነገው የመረጃ ሰዓታችን የምናደርስ ይሆናል። ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁን እጅግ በጣም እናመሰግናለን። ከናሁ ቴሌቪዥን ለዕለት ማክሰኞ መስከረም 20 2018 ዓ ም የተሰናዱ ስፖርታዊ መረጃዎቻችን ይሄንን ይመስሉ ነበረ። መረጃዎችን ወደ እናንተ በማድረስ እኔ ገዛ ሄንዱላ እንደዚሁም ደግሞ በካሜራው በኩል ዘካርያስ ሀይሉ ከኛ ጋር ቆይታ አድርጓል። ለተወዳጅ ናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሆንላችሁ።